ሰበር ዜና። ሰላም ጤና ስጥልን ውድና የተከበራችሁ ፕሬስ ፋሚል እንዴት አመሻችሁ እያልኩኝ የሀረብ አቆጣጠር ዘጠኝ ሰላሳ ዘጠኝ ደቂቃ ዜና እዥላችሁ ብቅ ብያለሁ። ዜና ጋር አብሮን ቆይታም አድርገው። እኔ እህታችሁ ከዴቶል እና ከክሎረክስ ተለይቼ፣ ዜናውም የሚተላልፈው ከቡታጅራ ኤሬዴት ሆቴል ነው።

የትላንትና 20 ደቂቃ ቪዲዮ ላይ አይተን ተመልክተን ተስፋ ቆርጠን የብዙ ሰዎች ጥያቄያችሁ ግራ ተጋብቶ እርስ በርሳችሁ እየተጠያየቁ በሽታ ላይ የወደቁት የኮላሊትና የልብ ድካም እየታመሙ እየዋሉት የተወሰነ በማስቶት የተማሩት የመዳም ቀመሞች ብዙ ጉዳት እንደተደረሰ በተለያየ ሶሻል ሚዲያ ላይ መለክቱ ወደ የመዳም ቅመሞች እርስ በርሳች አስተላልፏል። ዛሬለትን ተስፋ ሳይቆርጡ አብርሃም ታደሴ ያላንቺ አይሆንም፣ ያላንቺ አይንዘልቅም በማለት ሩብቲ ሀብቴ ካሜራ አስይዞ አብርሃም ታደሴ በትወና ላይ ገብቶ ቡሩክና አቤል ዛሬም ጫው አይናቹ አጥቦ በመዳም ቅመሞች ላይ ለማስጣት መጥተዋል። እኛ የመዳም ቅመሞች የፈለገን ዝሙት አንማርም ብለን ነው እንጂ ከናንቴ ጋር ጥላቻ የለን። ከዛ አመድ ከምትመስሉበት ሰፈር እኛም ለናንተ ደፋ ቀና ብለን ኑሯችሁን ለማን ቅናት። ሩብቲ ሀፍቴ ያለ ስም ስም ተሰታ እየተረገጠች እኛ የሷ ስም ይሄ አይደለው እውነተኛው ታሪኳ ተናገሩ እያለን የሴቶች ጠበቆች እርስ በርሳችን እየተዋገ የሩብቲ ሀፍት ጎን መቆሙ እያስታውቀ ይጠቀም ቲክቶክ እና ቲክቶክ እና ፌስቡክ፣ ኢንስታግራም እንዲሁ የዩቲዩብ በአንድ እግር እያቆመን የሩብቲ ሀብት ማፍት እይከበር እያለን ተከረምናለን። ዛሬ ለት ሁለት ሺህ አስራ አምስት ጀምሮ እስከ አስራ ስድስት አስራ ሰባት ስሟ እያለ ስም እየሰጣችው ለእናንተ ብላ ዝቅ ብላ እየሰራች ትገኛለች። በአሁኑ ሰዓት እረፍት ያስፈልገኛል ከህይወት እውጡ በማለቱ በአሽሙርም እየመለክትም እያስተላለፈች የቡታጅራ ሱሪ ለብሶ እንደ ሴት የሚዞሩት ለሴታ ሴት ዩቱበሮች መለክትም እሩት ሀብት እያስተላለፍ ትገኛለች እርፍት ሀብቴ ብቻዋ ህዝብ ሆና የቡታ ጅራ ሴቶችና ወንዶችም አሸንፋ አዲስ አበባ ገፍታ የአዲስ አበባ ሴቶችና ወንዶችም አንድ ላይ አጋጭታ ዋንጫ እንደተቀበለች እኛም በቅርብ ጊዜ በማስታወቂያ ላይ አይተናል። ይሄ ብቻ ሳይሆን መዳም ቅመሞች በየቦታው ፎሎ እና ሰብስክራይብ ለመሰብሰብ ያለ ስሟ ስም እየሰጡ ሲያስረግጡ አብርሃም ታደሴና የአብርሃም ቡችሎች ዝም ብሎ በሷ ላይ ሲፈርዱ ከርሟል። ዛሬ አልፈልግም ብላ ነጭ ወረቀት ጽፋ አምጥታ በትወና ላይ አንደኛ ወጥታ ፍቺ እንደተቀበለች ሁኔታው አይተናል። ስለዚህ ዛሬ ደግሞ ያለ ሷ ስራ ማስራት አንችልም በማለት ኤረዲት ሆቴል ላይ ቁጭ ብሎ ከሩቅና ከቅርብ መስቀል ለማክበርና የሩቲ የእናትዮዋ ሽኝት ፕሮግራም ለማስከበር የተሰበሰቡት ዩቱብሮች የአዲስ አበባ ዩቱብሮችም ያለ ስሟ ስም ሰጥቶ ቻናሏ እንዳድግ የተረገጠች በሩት ሀብተ የተከፈተ እንደ ጸጉ እንደ እንደ ሜሮ እንደ ዳኔ እንደ የተወሰነ ስማቸው ያልጠቀስኩት ብዙ ወንዶች አለ። የአብርሃም የሩታ ወንዶችና የሩታ ዘመድ እየተባሉ ከግራም ከቀኝ ተሰብስቦ የመጡት ወንዶችም በስሟ እየነገቱት ብዙዎችም ዛሬም ከብቧ ከብቧት እስከ ቡታጅራ ድረስ እንደሄዱ ረዴት ሆቴል ላይ ቁጭ ብሎ የልባቹ ልብ እየተናገሩ ስጋ ቁርጥ እየበሉ የመዳም ቀመሞች መርዶ እያስተላለፉ ይገኛሉ። ይሄኝ ማያቅ ህዝብ እርስ በርሳችሁ ጦርነት ከፍቶ የሰው እናትና የሰው አባት የሰው ልጅ እየዘገዘቁ ሞቷል ብሎ እየፈሰጡ፣ ይህን ቤተሰቦቻችሁ እያስደነገጡ የመዳም ስራ ሳይሰሩ፣ ጸጉራችሁ ሳያበጥሩ፣ ዩኒፎርማችሁ ሳይቀይሩ፣ ሻሩ እንኳን ሳይቀበሉ ሰውነታችሁ እስከሚገባ መዳሟ እስከ ምትጠየፍ ድረስ የደረሱ በሴት ሚቀኞች የተወሰነ የስድስት ተክታክ ነዋሪዎች አሉ። ዛሬም ዝሙት መማር እንፈልጋለን በማለት ለአቤል የተለያየ ስልክ እየደወሉ አብርሃም ስራ እይቀጠል ከፋንት አለባሽ ጋር እያሉ መለክትም እያስተላልፋሉ። ፋንት አለባሽዋ ዛሬ ሆቴሉ ላይ እየተቀበለች አሁን እንደለበሰ እንደለመደችዋ ቦጌ ለብሳ የተለያየ ወንዶች ስታስተናገድም ዛሬ ልትውላለች። ስለዚህ የሩፍቲ ሀብት ይከበር ብሎ የሴቶች ወታደሮች የሴቶች ሰራዊት የሆኑት አገሬ ሴት ነው፣ እናቴ እህቴ ሴት ናት እያሉ ስትዋጉ እየነበሩት የሩቲ ሀብቲ እህቶችም ዛሬም አሸናፊ እኛንን በማለቱ መልእክትም በቲክቶክ ላይ እያስተላለፉ ጦርነት እንደቀጠለ ነው እያሉ እኛ አናቆምም እያሉ ልክ እንደ ኢትዮጵያ ጦርነት እንደተነሳ ከስምንት ሰዓት አካባቢ መለክት ወደ ዜና አቀራረብ ዋጋ ደርሷል። ስለዚህ እዛ አደለትም የሩታ ስም ለምን ሳይጠራ ሳንጠራ እናድር በማለቱ ሮታ ሰዓት መጣም ስሞ እየጠሩ አብርሃም ታደሰ ይህ ደረጃ ያደረሰቻት እሷ ናት እያሉ፣ አሁንም የፋንት አለባሽ ደጋፊና እየተለያየ ደጋፊ ሳይጠራ አቤት እያሉ ሮታም ሲዘገዝቁ አሁንም በዚህ ሰዓት እየካሄደ ነው። እኔም መልእክት ማስተላለፈው እናንተ በመስቶት ተምራችሁ ወደ ሀረብ ሀገር መጣችሁ የማዳም ሽንት ቤት የምታጥቡት ወደ ራሳችሁ ተመለሱ። ለእናንተ ጥሩ አይደለም፣ እርግማን ለራሳችሁ ነው እንጂ ሩብታ ጋር አይደርስም በማለቱ እኔም ደረተ ለፍቼ አይኔ ግልጥ አድርጌ መልእክቴ እያስተላለፉ እያስተላለፍኩ እገኛለሁ ሩብቲ ሀብቴ እናንተ ፎቶዋ ዘቀዘቃችሁ እንጂ ጫፏ ልትነኩ አትችሉም በማለት እኛም የነብር እህቶች በየቲክቶክ ኃይላችን ታጥቀን እየተዋጋን እንገኛለን። ስለዛ ወደ ራሳችሁ ተመለስ። አብርሃም ታደሰ ሚስቷ ካሜራ ይዛ አንተም ማሽቃበጥ ጥሩ አይደለም። አንተ የሚከተሉት የተወሰነ የእንጀራ እናቶች እስኮን ድረስ በሩታ ላይ ያለ ስም ስም እየሰጡ ወንድሜ ቀብራራ እያሉ አንተም ወደ ገደል እየመሩ ለልጅክ ማይሆን ስራ እንድታስተላለፍ እያደረጉ ይገኛሉ። እግዚአብሔር አምላክ ለሁላችሁ ማስተዋልና ጥበብ ያብዛል እያልኩኝ እኔ በሩታ ስም ለእናንተ ለጤንነትም ጸሎት ማስተላለፍ እፈልጋለሁ። ምስሉም ምስሉም የሆናችሁ ለራሳችሁ ዱዓ አድርጉ። ክርስቲያኖችም ጸሎት አድርጉ። ጥሩ አይደለም፣ ጥሩ አይደለም። ሻውርም ይውሰዱ፣ ሎሽንም እየቀባችሁ ሰውነታችሁ ልስላሳ አድርጉ። ያለ ስም ስም እየሰጣችሁ በሩታ ላይ ልባችሁ፣ አይምሯችሁ አስቀምጣችሁ ከምታብዱት ሳታብዱ በፊት እናንተ ካብላችሁ በኋላ ወደ አማኑኤል የሚወስድ ዶክተርም እናንተ ሲያይ ይጠይፋል በማለት መጀመሪያ ሰውነታችሁ አስተካክሉ፣ እያልኩኝ መልክቴ በአክብሮት አስተላልፋለሁ። ስለዛ ሌሎችም ወደ ራሳችሁ ተመለሱ። ሩፍቲ ሀፍቴ ማቸውም አትወርቅም እያልኩኝ እኔም ደግሞ ደረቴ ለፍቼ አይኔ ግልጥ አድርጌ የነብር እህት መልክት አስተላልፋለሁ። ሰላማችሁ ብዝት ይበል እያልኩኝ በመጨረሻ ጊዜ ማስተላልፎ የሩብት እህቶች እድሜና ጤና ያብዛላችሁ። የእውነት ጎን የቆማችሁ የሴቶች ወታደሮች እድሜ ጤና ያብዛላችሁ። ሀይላችሁ እንደገና በአዲስ ታጠቅ እያልኩኝ መልእክቴ በመጨረሻው ሁለት አስተላልፋለሁ። ጠላቶቻችሁ እያየ እየለመለማችሁ እየለመለማችሁ ከሩት ሀብት ጎን ቆማችሁ እስከ መጨረሻ እንድትዋጉ በአክብሮት ኃይላችሁ አስታጠቁ እያልኩኝ አሁኑም መላክቴ ለናንተ ነው። የዝሙጥ ተባባሪዎቹ እግዚአብሔር አምላክ ከ ከምድረ ገጽ እያጥፋችሁ እያልኩኝ መላክቴ መጨረሻ ላይ አስተላልፈያለሁ። አመን ብላችሁ ተቀበሉ ለነፍሳችሁና ለስጋችሁ